ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሊዮ የህዳር ወር 2018 ዓመተ ምህረት ትንበያ፣ የቤት፣ የፍቅርና የስኬት ወር። ሰላም ሰላም! ውድና አንበሳ ሊዮዎች እንኳን ወደ ቻናላችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የህዳር ወር ደርሷል። እናም ለእናንተ ይህ ወር በሁለት የተለያዩ ዓለማት መካከል የምትኖሩበት አስደናቂ ጊዜ ነው። በአንድ በኩል የቤት እና የቤተሰብ ሙቀት፣ በሌላ በኩል ደግሞ የፍቅርና የደስታ እሳት። እስኪ አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ በአንድ ጊዜ ከቤተሰብ ጋር በሰላም ጊዜ ማሳለፍና በተመሳሳይ ሰዓት ደግሞ ወጥታችሁ የዓለምን መድረክ መቆጣጠር እና በደስታ መፈንጠዝ የፈለጋችሁበት ጊዜ አለ?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 የህዳር ወር 2018 አጠቃላይ ትንበያ። በቤትና በመድረክ መካከል፣ የስኮርፒዮ ወቅት፣ የቤትና የቤተሰብ ሙቀት። እስከ ህዳር 12 ድረስ ፀሐይ በስኮርፒዮ እና በእናንተ አራተኛ ቤት በቤት በቤተሰብ፣ እና በመሰረት ቤት ውስጥ ትጓዛለች። ይህ ማለት ትኩረታችሁ በቤታችሁ እና ከምትወዷቸው ሰዎች ጋር ባላችሁ ግንኙነት ላይ ይሆናል። ቤታችሁን አስውቡ። ከበዓላት በፊት ቤታችሁን የምታስተካክሉበትና እንግዶችን ለመቀበል የምትዘጋጁበት ጊዜ ነው። ከቤተሰብ ጋር ተገናኙ። በበዓላት ወቅት ልታገመቸው ከማትችሏቸው የቤተሰብ አባላት ጋር አሁን ጊዜ አሳልፉ። ለራሳችሁ ጊዜ ስጡ። ይህ ጊዜ ከውጩ ዓለም ጫጫታ ርቃችሁ ለራሳችሁ ሰላም የምትሰጡበትና ባትሪያችሁን የምትሞሉበት ነው። የደስታ እና የፍቅር እሳት የማርስ ተጽዕኖ ከዚህ ሁሉ የቤት ውስጥ ሰላም በተቃራኒ ከጥቅምት ሃያ አምስት ጀምሮ ማርስ ወደ ሳጂታሪየስ እና ወደ አምስተኛ ቤታችሁ የፍቅር የፈጠራና የደስታ ቤት ይገባል። ይህ ማለት የበዓል ስሜታችሁ ይነሳሳል። ግማሻችሁ ቤት ውስጥ መቀመጥ የማይፈልግ ወጥቶ በደስታ መፈንጠዝ የሚፈልግ ይሆናል። የሙያ መታጠፊያ፣ ጥቅምት 26 ሙሉ ጨረቃ። ትልቅ የሙያ ስኬት ጥቅምት 26 ላይ ይጠብቃችኋል። በዚህ ቀን ኃይለኛው ሱፐርሙን በአስርኛ ቤታችሁ በስኬትና በሙያ ቤት ውስጥ ያበራል። ለስድስት ወራት ስትሰሩበት የነበረ አንድ ግብ በመጨረሻ ሊሳካ ይችላል። ይህም ዕድገት ወይም የገንዘብ ሽልማት ሊያመጣ ይችላል። ወይም ደግሞ ከአንድ መንገድ ወጥታችሁ ወደ ሌላ የምትሸጋገሩበት ጊዜ ሊሆን ይችላል። የዓለምን መሪነት ለመውሰድ አትፍሩ። የሜርኩሪ እና የጁፒተር ጥንቃቄ ግን ጥንቃቄ የሜርኩሪ ሬትሮግሬድ ከህዳር አንድ እስከ ህዳር 20 ድረስ ሜርኩሪ ወደ ኋላ ይጓዛል። ይህ በፍቅር ሕይወታችሁ ላይ የተሳሳተ መረጃ እና ከቤተሰብ ጋር አለመግባባቶችን ሊፈጥር ይችላል። ከሚያናዱ የቤተሰብ አባላት ጋር ያለውን ግንኙነት ለመቀነስ ሞክሩ። የጁፒተር ሬትሮግሬድ ከህዳር ሁለት ጀምሮ ጁፒተር በዐሥራ ሁለተኛ ቤታችሁ የፈውስ እና የውስጥ እይታ ቤት ውስጥ ወደ ኋላ መጓዝ ይጀምራል። ይህ ለአራት ወራት የሚቆይ ጊዜ ወደ ውስጥ የምትመለከቱበትና የምትፈወሱበት ይሆናል። የሊዮ የህዳር ወር 2018 የፍቅር ትንበያ የቲያትርና የቤት ውስጥ ፍቅር። በፍቅር ሕይወታችሁ ላይ የህዳር ወር የቲያትር መድረክም የቤት ውስጥ ሰላምም አለው። የቲያትር ፍቅር፣ የማርስ ኃይል። ከጥቅምት 25 ጀምሮ ማርስ በአምስተኛ ቤታችሁ ውስጥ ስለሚሆን የፍቅር ሕይወታችሁ በደስታ፣ በጨዋታና በድራማ ይሞላል። የሚያምሩ ልብሶችን የምትለብሱባቸው፣ አስደሳች መልእክቶችን የምትለዋወጡባቸውና ጀብደኛ የፍቅር ቀጠሮዎችን የምታደርጉባቸው ጊዜያት ይሆናል። ከበጀት ውጭ ከሆናችሁም ችግር የለም። አብራችሁ መደነስ፣ ስፖርት መስራት ወይም ማንኛውም አይነት አካላዊ እንቅስቃሴ ማድረግ ፍቅራችሁን ያቀጣጥለዋል። የቤት ውስጥ ፍቅር የቬነስ ኃይል ከጥቅምት 27 ጀምሮ ቪነስ ወደ አራተኛ ቤታችሁ የቤት እና የቤተሰብ ቤት ትገባለች። ይህ ደግሞ ትኩረታችሁን ወደ ልብ እና ወደ ቤት ጉዳዮች ይመልሳል። የሚያማምሩ የሌሊት ልብሶችን አውጡ። የስሜታዊውን የግንኙነት ክፍል ተንከባከቡ። በቤት ውስጥ የምታሳልፉት ጥራት ያለው ጊዜና በግንኙነታችሁ ውስጥ የሚሰማችው የደህንነት ስሜት ይጨምራል። የሜርኩሪ ማስጠንቀቂያ በሜርኩሪ ሬትሮግሬድ ጊዜ የተሳሳተ መረጃ ወይም የቤት ውስጥ ውጥረቶች የፍቅር እቅዳችሁን ሊያበላሹ ይችላሉ። የድሮ ፍቅረኛ ልክ አዲስ ስሜት ሲሰማችሁ ብቅ ሊል ይችላል። በህዳር 15 ላይ አንድ መገለጥ ሊኖር ይችላል። በህዳር 17 ላይ በሚኖረው ታላቅ የውሃ ትሪያንግል ጊዜ በልባችሁ ውስጥ የተደበቁትን ፍላጎቶች ለሚወዷችሁ ሰዎች መንገር እንዳለባችሁ ትረዳላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሸር ያድርጉ። ሶስት የገንዘብ ትንበያ፣ የሥልጣን እርምጃዎች እና ጥንቃቄ። በገንዘብ ረገድ የሥልጣን እርምጃችሁን አቅዱ የሚል መልእክት አለ። የሙሉ ጨረቃ ስኪት የጥቅምት ሀያ ስድስት ሙሉ ጨረቃ የሙያ ቀጠናችሁን ያበራል። ይህ ከሚያዚያ ወር ጀምሮ ስትለፉበት የነበረን አንድ ትልቅ ግብ ወደ ፍጻሜ ያመጣል። ይህም በደሞዝ ጭማሪ፣ በእውቅና ወይም ደግሞ ወደ ተሻለ መንገድ በመሸጋገር ሊገለጥ ይችላል። የዩራኑስ ተጽዕኖ ከጥቅምት 28 ጀምሮ ዩራነስ በሙያ ቤታችሁ ውስጥ ወደ ኋላ መጓዝ ይጀምራል። ይህ ማለት ወደፊት የሚኖረው መንገድ አንዳንድ ያልተጠበቁ ለውጦች ሊኖሩት ይችላል። ይህን ጊዜ ከ2018 ጀምሮ በሙያ ቤት ሴቶቻችሁ ላይ የመጡትን ለውጦች ለመገምገም ተጠቀሙበት። የሜርኩሪ ጥንቃቄ። የበዓላት የግዢ ወቅት ቢሆንም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 ሁለት በሙያችሁ ላይ ስኬታማ ሁኑ። በሙሉ ጨረቃ ጊዜ ትልቅ የሙያ ስኬት ይጠብቃችኋል። ሶስት በፍቅር ተደሰቱ። ፍቅርን በደስታ በጨዋታና በስሜት ኑሩት። አራት ገንዘባችሁን ተቆጣጠሩ። በሜርኩሪ ሬትሮግሬድ ወቅት በጥንቃቄ ወጪ አድርጉ። አዎ አንዳንድ ፈተናዎች ይኖራሉ፣ ነገር ግን እናንተ ሊዮች ንጉሶች እና እንግስቶች ናችሁ። ይህንን ማድረግ ትችላላችሁ። ስለ ተመለከታችሁን ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። የሚገባችሁን ስኬት፣ ፍቅርና ደስታ ሁሉ እመኝላችኋለሁ። ቸር ሰንብቱ።